ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርስቶቹን የአዲስ አበባ ምግብና መድሃኒት ባለስልጣን በቀጥታ ለምግብነት የሚውሉትን እንጀራና ዳቦ በተለያዩ ሸቀጣሸቀጥ መደብሮች ውስጥ መሸጥን የሚከለክል ውሳኔ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቀረበ። በቀን በአማካኝ አምስት የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያን ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽንና ዜግነት አገልግሎት አስታወቀ። የማርበርግ ቫይረስ ምልክት ያሳዩ ስድስት ሰዎች ሕይወታቸው አልፏል፤ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ ነው ሲል የጤና ሚኒስቴር አሳወቀ። እስራኤል የወደብን ጥያቄ ተጠቃሚነትን ትደግፋለች ሲሉ በእስራኤል የኢትዮጵያ ኤምባሲ አሳወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን በቀጥታ ለምግብነት የሚውሉትን እንጀራና ዳቦ በተለያዩ ሸቀጣሸቀጥ መደብር ውስጥ መሸጥን የሚከለክል ውሳኔ አሳውቋል። ይህንን ክልከላ ተግባራዊ የሚያደርግ አዲስ መመሪያ በቅርቡ ስራ ላይ እንደሚውል ተገልጿል። የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋ እንቀርታ እንደተናገሩት ክልከላው ይጣላው እንጀራና ዳቦ በሸቀጦች ውስጥ ከተለያዩ መርዛማ ነገሮች ሳሙናና፣ ለጤና ጠንቅ የሆኑ ኬሚካሎች አጠገብ ስለሚሸጡ ነው። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው በበኩላቸው በሱቆች ውስጥ የሚቀርቡት እንደ ኦሞ በረኪና ፊሊትና የአይጥ መርዝ ያሉ አደገኛ ኬሚካሎችና የጽዳት እቃዎችን የደረቅ እንጀራና ንጽህና አደጋ ላይ ስለሚጥሉ የሸማሹን ጤና ለመጠበቅ ሲባል ይህንን አሰራር መቀየር አስፈላጊ የሆኑ መገኘቱ ነው ብለዋል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ባለስልጣኑ ባስቀመጠው አዲስ መመሪያ መሰረት እንጀራና ዳቦ ለገበያ መቅረብ ያለባቸው በምግብ ቤቶች በዳቦ ቤቶች እንዲሁም ለዚሁ መሸጫነት በተፈቀደላቸው የእንጀራ መደብሮች ውስጥ ብቻ መሆን ተመላክቷል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ያቀረበ የኢትዮጵያ ብሔራዊ ምርጫ ቦርድ በተያዙ ዓመት በሚካሄደው ሰባተኛው ጠቅላላ ምርጫ የሚወዳደሩ ፖለቲካ ፓርቲዎች እጩዎቻቸውን በቦርዱ በበለጸገው ሲስተም እንዲያስመዘግቡ ጥሪ አቅርበዋል። ቦርዱ ህዳር 8 ባወጣው ማስታወቂያ ፓርቲዎች በተቀመጠው የማስፈንጠሪያ አማካኝነት የቀረቡትን የምዝገባ ቅጾች መውረድና በጥያቄው መሰረት መሙላት እንደሚጠበቅባቸው ተናግረዋል። ሰነዶቹ ከህዳር 8 እስከ ህዳር 23 2018 ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር አራት ፓርቲው ቀደም ሲል ለቦርዱ ባሳወቀው ይፋዊ ወኪል አማካኝነት በአካል በመገኘት እንዲያቀርቡ ቦርዱ አሳስቧል። ቦርዱ በስድስተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በሚቀጥለው ምርጫ ተመሳሳይ የምርጫ ምልክቶችን ለመጠቀም ቅድሚያ እንደሚሰጣቸው አሳውቋል። ፓርቲዎች የህግ መስፈርቶችን የሚያሟሉ አዲስ የውድድር ምልክቶችን ማቅረብ ወይም በቦርድ የተዘጋጁ ምልክቶችን ዝርዝር ለመምረጥ በአካል ቀርበው መምረጥ እንደሚችሉ ተገልጿል። በቀን በአማካኝ አምስት የውጭ ሀገር ዜጎች የኢትዮጵያን ፓስፖርት ሲጠቀሙ እንደሚያዙ ኢሚግሬሽንና ዜግነት አገልግሎት አስታወቀ። ሀሰተኛ የቪአይፒ መስተንግዶ ሰነድን በማሰራት ወደ ተቋሙ የሚገቡ ሰዎች እንዳሉም መስሪያ ቤቱ በተካሄደው የፓርላማ የቋሚ ኮሚቴ ስብሰባ ላይ አመልክቷል። የኢሚግሬሽንና ዜግነት አገልግሎት የሶስት ወር የስራ አፈጻጸምን ለመገምገም ህዳር 8 2018 ዓ ም ስብሰባ የጠራው የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሪፖርቱን በነባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ አመቱ 545 491 ፓስፖርቶችን ለዜጎች መስጠቱን ገልጿል። በዚህ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ዜጎች ሀሰተኛ የጉዞ ሰነድ በማቅረባቸው ተይዘው በህግ ተጠያቂ እንዲሆኑ መደረጋቸውን ዋና ዳይሬክተሯ ተናግረዋል። ሀሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑን አስረድተዋል። በተቋሙ ሪፖርት መሰረት በሩብ አመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገር ዜጎች ብዛት 96 ነው። በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገር ዜጎች እንዳሉ በማንሳት ጥያቄ አቅርበዋል። በደቡብ ኢትዮጵያ ክልል የተከሰተውና ምንነቱን ለማረጋገጥ የዘረ መል ምርመራ ሲካሄድ የቆየው ሄሞራጂክ ፊቨር በሽታ መንስኤው ማርበርግ ቫይረስ ስለመሆኑ መረጋገጡን የጤና ሚኒስቴርና ጤና ኢንስቲትዩት በጋራ በወጡት መግለጫ አሳውቀዋል። በወቅታዊ የጤና ሁኔታ ላይ የጤና ሚኒስቴር ሚኒስቴር ዶክተር መቅደስ ዳባ ህዳር 8 2018 ዓ ም ለመገናኛ ብዙሀን መግለጫ ሰጥተዋል። በመግለጫቸው ህዳር 3 2018 በሽታው ይፋ ከተደረገ በኋላ በ17 ሰዎች ላይ በተወሰደው ናሙና በተረጋገጠው ምርመራ በማርበርግ ቫይረስ ለሶስቱ ሰዎች ሕይወት ምክንያት እንደሆነ ይናገራሉ። በማርበርግ የተጠረጠሩና በላብራቶሪ ያልተረጋገጡ ሶስት ሰዎች፣ በአጠቃላይ ስድስት ሰዎች ሕይወታቸው አልፏል ሲሉም ገልጸዋል። ለጤና ሚኒስቴር በኩል ወረርሽኙን ለመቆጣጠር ከፍተኛ የዝግጅትና የቅንጅት ስራዎች እየተሰራ ነው ያሉት ሚኒስቴሯ ወደ ክልሎች ድጋፍ የመላኩና ቫይረሱ የተገኘባቸው ሰዎችን የተገናኟቸውን ሰዎች የመለየት ስራ እየተሰራ እንደሆነ ገልጸዋል። ህብረተሰቡ ያለውን ግንዛቤ ማሳደግ እና ከሌሎች ህመሞች የሚለይበት መንገድ ማወቅም ይገባል ያሉ ሲሆን ምክንያቱ ከታየባቸው ሰዎች ጋር የሚደረግ ንክኪ መተላለፊያ መንገዱ አንዱ ነው ብለዋል። በአሁኑ ሰዓት በዚህ በሽታ የተያዙ ታማሚዎች አለመኖራቸውን የገለጹት ዶክተር መቅደስ ይህ ማለት የሚዘነጋ አይደለም፣ የቫይረሱን ስርጭት ለመከላከልና ባለበት እንዲቆም ለማድረግ በርካታ ስራዎች መሰራት እንደሚገባቸውም አሳስበዋል። ነገር ግን ለዚህም ይሆናል ተብሎ በዓለም አቀፍ ደረጃ የተቀመጠውን መድኃኒት አለመኖሩን ተናግረዋል። በተለያዩ ሀገራት በሙከራ ደረጃ ላይ ያሉ መድኃኒቶችና ክትባቶች መኖራቸውን ወደ ሀገር ውስጥ ለማስገባት ማለፍ ያለባቸውን ሂደቶች መኖራቸውን ጠቁመዋል። የማርበርግ ቫይረስ ለመጀመሪያ ጊዜ በጀርመን ሀገር በአውሮፓውያኑ 1967 መታየቱን አስታውሰዋል። ከዛም በኋላ በ12 ሀገራት ላይ የታየ ሲሆን በአፍሪካ ከኮቪድ ወረርሽኝ በኋላ ጋና፣ ኢኳቶሪያል ጊኒ ታንዛኒያና ሩዋንዳ ላይ መታየቱን ጠቁሟል። እስራኤል የኢትዮጵያን የወደብ ጠቃሚነትን ጥያቄ ትደግፋለች ሲሉ በእስራኤል የኢትዮጵያ ኤምባሲ አሳወቀ። እስራኤል የኢትዮጵያን የአባይ ውሃ አጠቃቀምና የወደብ ጠያቂነት ጥያቄ ትደግፋለች ሲሉ በእስራኤል የኢትዮጵያ ኤምባሲ አሳውቋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይህ እንደተናገሩት አብዛኛው የኤምባሲው ስራ የሀገርን ብሔራዊ ጥቅም ማራመድ ላይ ትኩረት ያደርጋል። ስለዚህም አንዱ ብሔራዊ ጥቅም ከአባይ ውሃ አጠቃቀምና ከኢትዮጵያ የወደብ ጥያቄ ጋር የተያያዘ መሆኑ በእነዚሁ ሁለት ጉዳዮች ላይ በዋነኛነት ትኩረት ሰጥተን እየሰራ እንገኛለን ብለዋል። በታሪክ ወደ ኋላ ተመልሰን ስናይ እስራኤል የኢትዮጵያ ወደብ አልባ እንዳትሆን ስትሰራ ነበር ያሉት አምባሳደሩ ይህም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነው ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉ አስረድተዋል። እስራኤል የቀዳሚ ኃይለስላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበር በመግለጽ በወቅቱ ነበልባል የተሰኘው ጦር በእስራኤል መሰልጠኑ ተስታውሰዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱን ገልጸዋል። ኤርትራ ከኢትዮጵያ የተነጠለች ነጻ ሀገር መሆኗን ተከትሎም ኢትዮጵያ ከሁለት ወደቦች ማለትም ከምጽዋና አሰብ ባለቤትነት ወደ ወደብ አልባ ሀገርነት ተቀየረች ብለዋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ።